ከአራት ሺ በላይ የኪነ ጥበብ ባለሙያዎችን ያሳተፈ ሀገርና ጥበብ፣ ጥበብ ለሀገር መንሰራራት በሚል መሪ ቃል ሲካሄድ የቆየው የሲዳማ ክልል መንግስትና በክልሉ የሚገኙ የኪነ ጥበብ ባለሙያዎች የምክክር መድረክ ማጠቃለያ በአዋሳ ከተማ ተካሂዷል። በመድረኩ የተገኙት የሲዳማ ክልል ምክትል ርዕሰ መስተዳድር አቶ በየነ በራሳ ኪነ ጥበብ ለሀገር ዘብ የሚቆም ለአንድነት የሚሰራ መሆኑን ገልጸዋል። ከዚህ ቀደም ለዘርፉ የተሰጠው ትኩረት አናሳ ቢሆንም አሁን ላይ መንግስት ትኩረት ሰጥቶ እየሰራ ስለመሆኑ ማስረዳል አስረድተዋል በዚህ ሀገር ውስጥ ሀገራዊ አንድነቱ እንዲሰርጽ ወንድማማችነት እና አብሮነት እንዲጎለብት ሀገራዊ ራዕያችን እንዲሳካ ግቡን እንዲመታ አንድነት እንዲጎለብት ለማድረግ የኪነ ጥበብ ባለሙያዎች እጅግ ትላልቅ ስራዎችን ሰርተዋል እንግዲህ በዚህ ዘርፍ የሚሰሩ ስራዎች ለሀገር ትልቅ ፋይዳ እንዳላቸው የሚታመን ቢሆንም ለዘርፉ የተሰጠው ትኩረት አናሳ መሆኑን ግንዛ በመውሰድ በመውሰድ ከለውጡ ወዲህ ይህንን ዘርፍ ለማሳደግ እና ለሀገር እድገት እና ለሀገር አንድነት የሚጠበቅበትን ሚና በአግባቡ መወጣት የሚችልበትን አቅም ለመፍጠር የተለያዩ ስራዎች እየተሰሩ ናቸው። ለሀገር ልማትና ለጋራ ብልጽግና የኪነ ጥበብ ዘርፉ ጉልህ ሚና ያለው በመሆኑ ባለሙያዎች ከመንግስት ጋር በጋራ በመስራት ለሀገር እድገት የድርሻቸውን እንዲወጡም ጥሪ አቅርበዋል። የኪነ ጥበብ ዘርፉ ላይ የተሰማራችሁ እናንተ ባለሙያዎች ከመንግስት ጋር ተቀራርበው በመስራት ሀገራችሁ ከናንተ የሚጠብቀውን ነገር እስካሁንም ስታደርጉ እንደነበረው በትልቅ ወኔ እና በትጋት ለመፈጸም እንድትነሱና እንድትነሳሱና እንደ ክልላችንም ተቀራርበን ሰርተን የክልላችንን ብልጽግና ለማረጋገጥ የህዝባችንን ተጠቃሚነት ለማረጋገጥ ኪነጥበብ የሚኖረው ድርሻ ትልቅ መሆኑን ስለምናምን ለዚህ እንድትነሳሱ እንድትቆርጡና ከተጋችሁት በላይ እንድትተጉ። በዚህ አጋጣሚ ነጥሬን ማስተላለፍ ይፈልጋለሁ። በ ሀያ አምስት ዘርፎች ከአራት ሺህ በላይ የኪነ ጥበብ ባለሙያዎች ጋር ውይይት መደረጉን የገለጹት የክልሉ ባህልና ቱሪዝም ቢሮ ኃላፊ አቶ ጃጎ አገኘው በባለሙያዎቹ የተነሱ ሀሳብና ጥያቄዎች በየደረጃው ምላሽ እንደሚሰጥባቸውም ተናግረዋል። እንደ ክልላችን በተሰበሰበው መረጃ መሰረት ከአራት ሺህ በላይ በሚገርም ሁኔታ የኪነ ጥበብ ባለሙያዎች ተሳትፎ አድርገዋል። ይህን ስንል የኪነ ጥበብ ዘርፉንም ባካተተ መልኩ ነው። ከሃያ አምስት በላይ የሆኑ ዘርፎችን ያካተተ ነው። ይህን ስናይ በክልሉ ውስጥ ያለውን በውይይቱ ላይ የተሳተፈውን አካል ስናይ ቅድም እንደምነሳው ትልቅ አቅም መኖሩን ያየንበት ነው። ዛሬ እዚህ የተገኛችሁ ደግሞ ያንን አካል ወክላችሁ ነው የተገኛችሁት። ስለዚህ በተነሱ ጉዳዮች ላይ መንግስትም የራሱን ድርሻ የሚወስድበት ከኪነ ጥበብ ባለሙያዎችም የሚጠበቁ ጉዳዮችንም በስፋት ግንዛቤ ተፈጥሮ የሚጠናቀቅበት መድረክ ነው የሚሆነው። በውይይቱ የተሳተፉ የክልሉ የኪነ ጥበብ ባለሙያዎች በበኩላቸው የክልሉ መንግስት ለዘርፉ ትኩረት ሰጥቶ ባለሙያዎችን በማወያየቱ ሊመሰገን እንደሚገባ አንስተዋል። እውነት ለመናገር በዚህ ደረጃ ያሉ አመራሮች ከኪነ ጥበብ ባለሙያው ጋር መጥተው መወያየታቸው በጣም አበረታች እና በጣም ግሩም ነገር ነው። ኪነ ጥበብ ብዙውን ነገር ሊያሻግር ሊያሳልፍ ሊያስተምር ሊያንጽ የሚችል ነው። ልጆቻችን ላይ ዛሬ የእግር ኳስ መዝናኛ ብቻ ከሆነ የምንተክልባቸው ወይም ደግሞ ሌሎች ሌሎች ነገሮች ከሆነ የምንተክልባቸው ነገ ሀገር አይታነጽም። ስለዚህ ለኪነ ጥበብ የሚሰጡ ትኩረቶች አሉ። ጥበብ ጠቋሚ ነው፣ አመላካች ነው፣ መፍትሄ አሳይ ነው። እንደገና ደግሞ ደፋርም ነው። ነገሮችን በደንብ ከሚዲያው ጎን ለጎን ሆኖ በጥበብ ስራዎች ብዙ ነገር መገለጥ ይችላሉ እና ያንን አቅም አውቆ ደግሞ ዛሬ መንግስት እንደ ሲዳማ ክልልም እንደ ሀገርም ጥበብና ጥበበኞችን ዋጋ ሰጥቶ ያንን ነገር ለመጠቀም መነሳሳቱ በጣም የሚያስመሰግነው ነው። ይህንን የእውነት የሚጠቀሙበት ከሆነ ያተርፋሉ ብዬ አስባለሁኝ። በጣም ነው ደስ ያለኝ። በተለይ ሌላ ሀገር የለንም፣ አንድ ሀገር ነው ያለን፣ ሀገራችን ኢትዮጵያ ናት። እኛ ደግሞ በጥበብ ሙያ ውስጥ በኪነ ጥበብ ሙያ ውስጥ አለን ብለን በመንቀሳቀስ ላይ ያለን ሰዎች ሀገራችን እንድታንሰራራ የበኩላችን እንድንወጣ ለቀረበው ጥሪ በጣም ነው ደስ ያለኝም። ለዚህም ደግሞ ምላሽ ለመስጠት በጣም ዝግጁነቴን እገልጽ ልሻለሁ።